እኛ አይደለም ወላሂ <سؤال> እኛ እኮ ምንም አን- እነሱ ናችሁ የሚፈልጉት ጥፋታችሁ፣ የሚፈልጉት እነሱን። እኛ ደግሞ ስና- ስናውራ እነሱ ሲያ- በቃ ይዘግዝቃሉ። እኛ እንደት ናችላን ዝም እንባል? ብሩኬ ሲዘቀዘቅ ሲሳደብ እና እነዛ አንድ ላይ መውደድ ነው እንጂ ሁለቱንም እነሱም እንደዘንባልንለይቶ ማሳደብ የለበትም። እኛ እንወዳለን። አንደኛ ደግሞ ሁለቱም ስንወዳ ግን ሀይ ጥፋተኛ ናት አትረዳም ልጁን። እሱ ልክ ነው።

አሁን እነሱም ምንም ይሁን ያለፈ ታሪክ ነው። አሁን ያለፈ ታሪክ ውስጥ የአሁኑ ቢሆን ችግር የለም ይመለከታል። እሷን ግን ያለፈ ታሪክ ውስጥ አይመለከት። እሷን ከሌላ ሰው ከማመን ቡሩኬን ብታምን ችግር የለም። ምን ያህል አሁኑም ራሱ እኔን እመኝ ያለፈ ታሪክ ነው። ሌላ ሰው ማንም አታስገቢ እያለ ምን ያገባኝ። አስረዳኝ ያለፈ ታሪክ ነው። አስረዳኝ ምን ያገባኝ። ዋ እንደዚህ ማለት የለም

ሁሉ እሷ አሁን ምንም ነገር ቢፈጠር ሚዲያ ላይ ታወጣለች። እሷ አሁን ሚዲያ ላይ ማውጣት ማይችል ነገር ነው ይሄ። ቀላል ነገር ነበረ በውስጥ መጨረሽ ነው። እነሱ ማታ የሚበሉ ነገር ምግብ ራሱ ሚዲያ ላይ አውጡ ተብለናል። እንደ እነሱ ይሄንን ሚዲያ ላይ ባትወጣ፣ በውስጥ መስመር ቢያንስ ጓደኞችን ይዛ የእሱ ጋር ፍጹም አለ የብሩ ወንድሞቿል ይዛ ይሄ ምንድን ነው?

ኧረ፣ እንደዚህ ማለት የለም። በቃ ወንድ ልጅ ደግሞ እስከሚጠላ በጣም ሽሩሩ ዱሩ ይላል። ከጠለ በኋላ ዞር ብሎ የምሬ ነው። አንዴ ከጠለ ጠለ፣ አንዴ ከወደደ ወደደ። በቃ አሁን ለእሷ ፍቅር ነው እንጂ እሱን እንደዚህ የሚያደርገው ፍቅሩን ደግሞ ታካብዳል። የሆነ ከእሷ ሌላ ሴት እንደሌለ ምን አባሱ ልጁ ተጎቷል በፍቅር እንደ ምን ነው

የጠበቅክን ነገር አለ ወይ ብለህ በጥፊ መታለች ሄደችም። መጀመሪያ ቀን የእሱ የነገረችው ቀን ከኔ ምንድን ነው የደበቅከው፣ ምን ደብቅ ያለችው ቀን በጥፊ መታለች። ብሩኬ ያኔ በጥፊ ስትመራ እኔ በጣም ነው የተሰማኝ። ተናድር እኔ ቢኖር ማለት ነው። አያ ጥፊ መንሽ እሷ ቀን ነው ማለት ነው አትም አተም ነበረ ግን ከሆነ ጊዜ በኋላ እኮ ነው ማማታት የጀመረችው የሜር በፊት እኮ በጣም ነበር ደስ የሚሉት። ይሄ እርስ በራሳቸው ጀምሮ ነው በቃ ተቀመጡ ግን። ከዛ በፊት ላይ ሰብስኪ ራቢያቸው ራሱ በየቀኑ ቀኑ ይጨምራል። እይታቸው ሁሉም ነገር ደስ ነበር። ሰው ምንዛ ነው ግን? ከዚህ ጊዜ በኋላ በቃላ በጣም ማናናቅ ተጀመራ። እርስ በራሳቸው የሆነ ያልሆነ ንግግር ማውራት ምናምን ተጀማመሩ፣ እንጂ ከዛ በፊት ወላይ በጣም ነበረ ደስ ምሉት የምር በጣም ነበር ደስ የሚሉት ሰው እንትን ብሎ ነበር የሚያቸው። አሁን አንዳንድ ጊዜ ከፈለገ በየቀኑ ይጨምራል። በፊት እ በአንድ ቀን ሁለት ሺህ የሚጨምር ቀን ቡሩኬ ደግሞ ሁልጊዜም ሁለት ሁለት ሺህ ብር ነበር፣ ሁለት ሁለት ሺህ ሰብስክራይብ ነበር የሚጨምረው ማለት ነው። እሷም እንደዛው እሷ እንደዛ ይልም ግን በየቀኑ ይጨምር ነበር። አሁን ግን ከፈለገ ነው የሚጨምረው፣ ካልፈለገ አይጨምርም። እዛው እዛው ደግሞ ነው የሚሰሩበት ማለት ነው። ግን ለምን በቃ እርስ በራሳቸው ንቀት ሊሆንም አለመከባበር ምናምን ሲመጣባቸው ነው እንደዛ የሆኑ ሲምር። አዎ፣ ግን እንትን ሲጣሉ ምናምን ማለት ምን እንደ ምገቡ አናውቅም። በቃ ንግግራችሁ ምናምን በጣም እናንተ ምንድነት ዝም አላችሁ። ሙት አርግታቸው፣ አረባካቸው፣ ተውት። ምንሽ ነው